አንቺ ግን የኛ የኛ ጀሚያ ማለት ነው። የኛ ጀሚያ ይቅርታ መጠየቅ አለብሽ። ለምን? አንቺ ምን አንቺ ወስደሽ? አሁን እኮ ሪከርድ ትቀዳለች ምናለች? አዎ ስሜታችን በጣም ነው የተዳመለች እኛ እኮ አክብረናታ ላይ ተሻል እንዴት እንደሆነ ያከበርን ድምጽ፣ ለምንድነው የምትቀይር ግን ድምጽ? ይሄ ድምጽ እ በጣም ነው የሚያስጠላው። አስጠላሽ። በደመል አትወጭ። ምን አገባኝ ካንቺ ካስጠላ ወላስጠላ አባ ማለት ነው ቪዲዮ ላይ ይቅርታ ጠይቅ፣ ይቅርታ ጠይቅ። እኛ የተከበረው መንግስት ነን እያልኩሽ እኮ ነው። ይቅርታ ጠይቅ። ምንም ሪራ የለ መንግስት ነን። ይቅርታ ጠይቅ።

ሰኒ ሲሚ ሰኒ፣ በእናትሽ ለእኔ አንዴ እንትን ምንድን ነው ይሄ? ምንድን ነው የሚባለው? ቆይ አንዴ፣ አንበሳ ስጭልን በእናትሽ። እኔ ዛሬ ምንድን ነው ሰኒ? የምር ነው

እዚ ጋቆሚ ላዚ ቤት ሚገቡ ቆንጆች እንዴት ናችሁ? የኔ ቆንጆች ማለት ፍቅሮቻችን፣ ማሮቻችን ሪች እንዴት ነሽ? የእናቴ ልጅ ዌልካም ብዬሻለሁ። እኔ ቆንጆ እንኳን በደህና መጣች። እንኳን በደህና ጠበቃችን ሳኔ ነው። ደህና ናችሁ?

ውይ ውይ ውይ ውይ ያዙ ሊቀቁኝ፣ ያዙ ሊቀቁኝ። ይሄ ደረቱ ሰፊ ሆነ። ሰፊ ላይ ማን ነው የሚተኛው? ሲጀመር እንደዛ ይደረግ። ማልቀስ አለብን ይሄ ቦታ። አንቺ ሀይሜ አልቂሱ። የምሬ ነው።

ምንም እጄ ውስጥ አስገባለሁ ይላል። የአሁኑ ሲጀመር ማለት ነው።